ሁለት የተጋቡ ባልና ሚስት ላይ ማለት ነው። ሰውየው ያው ወንድ ልጅ አክቹዋሊ ከዝንጀሮ መለስ ካለ ችግር የለውም ይባላል። ግን አይ ራሳችን የምናስራዳበት ማና ብር ሰዎች። ሰውየው ትዳር መስርቶ ፎቶውን ፖስት አድርጓል፣ እና ከታች አፈስካት፣ አፈስካት፣ አፈስካት ይዱታል እና አግሬሲቭ ሆኗል። አሁን ሰውየው ማለት ነው ተበሳጭቷል። ምን ማለት ነው አፈስካት ማለት? እንዴት አፈስካት እኔ ሳልታፈስኩም ወይ እያለ ነው። እና ምንድን ነው አፈስካት፣ አፈሰችህ ምናምን ምን ማለት ነው ንስ ምንድን ነው ሰው የሚለው? በሉክ ዋይዝ ነው። ቆይ ቆይ ሰው እንትኑ ልስጣችሁ። እኔ ትንሽ አሁን ፎቶውን ካሳዩችሁ በያዝ እንዳትሆኑ። ጥሩ ሰው እኮ ነው በጣም ግን ጠቆር ያለ ልጅ ነው። እንደ ማንኛውም አፍሪካ ጠቆር ያለ ነው። አጠር ይላል ትንሽ፣ ደግሞ ሆድ ነገር አለችው። ልጅቷ ደግሞ ሞዴል ናት፣ በጣም ታምራለች፣ ወጣት ናት፣ በጣም ያንግ ናት። ሰክሰስፉል የምትላት አይነት ሴት ናት ምናምን እና እዛ ውስጥ ነው። ማንም ሰው ለእሱ አፈስሹ ምናምን አይላትም። እሷ ጥሩ ነው። የእሷ ፎሎወሮች መልካም ትዳሪ ሁንላችሁ የኔ እናት ይሏታል። ፊዚክ የተለመደ ነገር ነው። ግን ግን አፈስካት የሚለው ተርም የሚገባበት ቦታ አይወስን ነው ማለት እሺ። አሁን ለምሳሌ ያን ያህል ልዩነት ኖራቸው እነዚህ እንደ ኔጌቲቭ ገባ። ግን ሁለቱም ይሄ ተቀራራቢ ምንድነው የሚባለው ተመጣጣኝ አይነት ነገር ቢሆኑ ተቀራራቢ ራሱ ቢሆኑ ተመጣጣኝ ራሱ ምንድን ነው አይ እያወራን ከሆነ ለምን መልኳ ይዝ የምናወራ ቢሆን አሁን እሷ መልኳ በጣም የምታምር ሴት ብትሆንና እሱ ደግሞ መልኩ ደምግባት አለው የሚባል አይነት ሰው ባይሆን በቃ አፈስካት መባሉ አይቀርም። ገባ ግን ለት እሷ ሞዴል እንደሆነችው ስም ሞዴል ሆኖ ቢሆን እና ይሄ ተቀራራቢ ነገር ቢሆን አፈስካት እንደ ኔጌቲቭ አይ ግን ደግሞ አሁን እሱ እንዳለው ማለት ነው ልክ አሁን እሷ እሱን አፈስካት እንደሚባለው ደግሞ ሰዎች ምን ሊሉ ይችላሉ ደግሞ አይ ብር ስላለው ነው ደግሞ ሊባል ይችላል። እሱ ገንዘብ ኖሮት ከሆነ ሰው እንደ ራሱ ነው ማውራቱ አይቀርም። ግን አፌክት አያረገውም። ላይክ አሁን ለምሳሌ እዚህ እነዚህ ሰዎች ትዳር ላይ አፌክት አያረገውም። እድሜ ልኩን ይሄ ሰውዬ በሄደበት ቦታ ሁሉ ይዟት በሚሄድበት ስፍራ ሁሉ፣ አንተ ሚስትህ እንዴት ነው የምታምረው፣ በጣም አፈስካት እባክህ ምናምን እኔ ማድረግ የለ ፎቶ ማንም በነገራችሁ ላይ ቆይ፣ እኔ ነኝ እንጂ ከዲ አምራን ላይ አምር የምምለው ባለቤት እኮ መስታወት ፊት ሲቀርቡ ሁሉ ጊዜ እጅግ መልከ መልካም እና እዚህ ዓለም ላይ ያለ ጥሩ ነገር ሁሉ የሚገባውን ብለው ነው የሚያስበው አለ እርግጠኛ ነኝ የሰውዬው ፖስት ሲያደርግ በልቡ ለሁሉም ሰው እንደዛ ላይ ሰራ ይችላል። እሺ አሁን ለምሳሌ ቁመት መስታወት ፊት አይተው አጭር እንደሆኑ ታውቀዋለህ። አበሻ ስትሆን ረጅም ሰው ነው ሞኝ ነው ምናምን እያልክ ለአጭሩ የሆነ ኮንቴክስት ትሰጠዋለህ። ያን ያህል ወንድ ሆነ ቡግር ቢወጣብህ ሰውዬ ሜቢ መጀመሪያ ላይ አሁን ሰው ፊል እንዲያደረግ በያደረገበት መልኩ ማንም ሰው እንደዛ እንዲሰማ አርጎ ይህንን ሰው መንገድ ላይ ብታገኘው አይደለም መልክ ምናምን ብለህ ልታወራው፣ ጭራሽ ከእሷ ጋር መሆኑና ሰዎች ኤክስተርናል የሆኑ ሰዎች ሶስተኛ ወገን የሚባሉት እነሱ መተው ያንን ማድረጋቸው ትንሽ ችግር ሊሆን ይችላል። ነው ኮንትራስቱን በጣም ያሰፋው ላይክ ሰርጋቸው መሆኑ ነው፣ አንድ ላይ ሁለት ሰዎች መታያየታቸው ማለት ነው። ግን ደግሞ ቅድም አሁን ያላችሁት መመጣጠኑ ማለት ነው። መመጣጠን በብዙን ግን መመጣጠን እና አሁን በሉክስ ብቻ ሳይሆን በሁሉም ነገር በሁሉም ነገር ሰው መመጣጠን አለበት። አሁን አንድ ሴትና ወንድ አንድ ላይ ሲሆኑ ከአንድ አይነት ባክግራውንድ የመጡ ሊሆኑ ይችላሉ ወይም ዲፍረንስ እና አሁን ለምሳሌ በተቻለ መጠን አንድ አይነት ባክግራውንድ ያለው ሰው እና አንድ አይነት ፖዚሽን ላይ ያሉ ሰዎች ቢጋቡ ወይም አንድ ላይ ቢሆኑ ጥሩን ብዬ ማምን ሰው ነኝ። የሚመጣጠኑ የምትያቸው አይነት ሰዎች ማለት ነው? በጣም ዲፈረንሱ በጣም ብዙ ጋፑ በጣም ብዙ ያልበዛ ቢሆን ጥሩ ነው። ርህራሄ ቢሳ ያረግሽም፣ ግን እንዴት ሪሌሽን እንደምጀምርም ያን ነገር አታይቅም። ለምሳሌ ለዚህ ምሳሌ የሚሆኑ ጥሩ ምሳሌ የፈረንሳይ ፕሬዚዳንት ኢማኑዌል ማክሮ እሱ ተማሪ ሆኖ ነው ላይክ አስተማሪውን የወዳት ነበር፣ ያሁን ሚስት ከዛ በኋላ ካደገ በኋላ ነው ላይክ እድሜያቸው ከሀያ ዓመት በላይ በጣም ጋባል

እሷ በጣም ትልቅ ነው። ኢማጂን ላይክ እሱ አስተማሪ ሆ እሱ ተማሪ ሆ ጀስት ውዳት ነበር። ከዛ በኋላ እሷ የምታስበው በእሷ እድሜ የምታስበውን ያክል ነው። አስተማሪ ነች ምናምን፣ እንዴት ቤተሰቧን ማለት ላይክ እንዴት ህይወት መምራት እንዳለባት ምናምን የምታውቀው እሱ ደግሞ ገና ከኩዮቹ ጋር መጫወት መማር ምናምን የሚያውቀው እና ያን ያክል በጣም ጋብካን፣ ኬሚስትሩ ራሱ ይሄ ቢመሰረቱ ያ ኬሚስትሪ የሚመጣ ራሱ አይመስለኝም። ራሱ መመጣጠን ስንል ለምሳሌ ከምን ከምን ሊሆን ይችላል? መመጣጠን ስንል አንድ ፋይናንሻል ያለ ፋይናንሻል ግዴታ ነው ወይስ? ለምሳሌ አሁን እኔ ፋይናንሻል ስንል ደግሞ ምን መሆን አለበት መሰለ፣ የሆነ ኮንቬንሽናል የሆነ ነገር አለ። ለምሳሌ ወንድ ልጅ በገንዘብ በለጥ ብሎ ሴቷን ቢያገባት ችግር የለውም። ፋይናንስም ላይ ቢሆን በልጦ እሱ እሷ ምንም ሳይኖራት ወንድ ኖሮት ቢያገባ ችግር የለውም። እሱ አስቸጋሪ ነው። ግን አሁን ወደ እሱ ሳንሄድ ግን መመጣጠን ላይ ብቻ እናወራ ላይክ መመጣጠር ላይ ከምን ከምን አንገድ ሰው ሆን ይችላል። አሁን ለምሳሌ አንተ የመጣበት ባክግራውንድ ሊሆን ይችላል። አሁን ይሄ ስትሬት ፎርዋርድ መሆን ትንሽ ከባድ ነው። ዞር ዋራ ለምን ትሆኛለሽ አይደለም። አሁን አንድ ሌትስ ሴይ የመርካቶ ነጋዴ የሚያወራው ወሬና አንድ ኢንጆ ውስጥ ሲኢኦ የሆነ አወራሪ ስልታቸው፣ ቢሄቪያቸው አንድ አይነት አይደለም። ከዛ እነሱም ግን አንድ ላይ ሆኑ እና ዴት አድርጉ ወይም የፍቅር ነገር መስርቱ ብትላቸው አይከብድም ወይ? ለእንዳንድም ሰዎች ምና የሚባለው ነገር እንደዚ አይነት ሰው ቢሆኑ። አሁን አበሻም ላይ ተረት አለ አደለ ድስት ግል አሆነ ያጣ የሚባል ይሄ እንደ መመጣጠኑን ከምን አንፃር ዋለሁ የአንድ ዓለም ሰዎች ሊሆኑ ጥሩ ነው። እነዚህ ሰዎች ብዙ ጊዜ አስተውላ ትዳር ላይ ሪሌሽንሽፕ ውስጥ ይሄ የአንድ ዓለም ሰዎች ያልሆኑ ሰዎች ሪሌሽንሽፕ ጸንቶ እንዲቀጥል እነዛ ሰዎች በጣም መዋደድ አለባቸው። አስተውላችሁ ከሆነ የአንድ ዓለም ሰዎች ከሆኑ አይጸናም። ከጸና ደግሞ በቃ ይሄ ወይኔ እንትና ሚስቱን በሚወድበት ወይኔ እሷ እንዴት እንደምትወደው ተብሎ፣ ዩዥዋሊ የአንድ ዓለም ሰዎች ያልሆኑ ሰዎች ሲጋቡ እንዳልሽው አሁን ሲሆን የሆነ ሌላ ቦታ የሚሰራ ሰው እንደዛ የሚሰራ ሰው ሲጋቡ እርስ በርስ በጣም መዋደድ አለባቸው። ፍቅሩ ኤክስትራ መሆን አለበት፣ ኖርማል ሰው ከሚጋባው። ምክንያቱም እነዚህ አለማቸው ራሱ ስለሚለያይ ኢቭን ቤተሰብ ሰዎች ናቸው። ስለዚህ እሷም የራሷ ቤተሰብ ይኖራታል፣ እሱም የራሱ ቤተሰብ ይኖራል። የራሳቸው ጓደኛ ይኖራቸዋል። እሱ እሷ ጓደኛ ጋር ሲሄድና እሷ እነሱ እሱ ጓደኞች ጋር ስትሄድ የሚያወሩት ወሬ ላይ ላይጣጣም ይችላል። እንትና ግን አይሆንም። አንድ ስጋቴ ምንድነው መሰለህ? ላይፍ ልክ ይሄ የጋራ አፓርትመንት ውስጥ አሁን የሆነ ሲሲዲ የሚኖሩ ሰዎች አሉ። እንደምሳሌ አርገን እናንሳቸው። አንድ አይነት ኑሮ የሚኖሩ ሰዎች ማለት ነው። አንድ አይነት ቤት ነው ያላቸው፣ እንትኑ ውስጡ ነው የሚለያየው፣ ሶፋቸው ምናምንና እንጂ አንድ አይነት ነው። ወጥ የሆነ ማለት ነው። አሁን የሚመጣጠኑ ሰዎች ስንል ሞስትሊ የሚያምሩ ሰዎች የሚያምሩ ሰዎችን ቢያገቡ፣ ሀብታም ሰዎች ሀብታም ሰዎችን ቢያገቡ፣ ሁም ጥሩ ምሳሌ ያነሱ። አሁን ይሄ ሲሲዲ የሚኖር ሰው አፓርትመንት ወይም ደግሞ ይሄ የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ያደገን ሰው ብታየው እዛ አሁን ይሄ በጣም ኳየት ነው። የግል የግል ቤት ነው ያለው። አትገናኝም ከሰው ጋር፣ ሁሉም በየቤቱ ነው። መንገድ ወደ ቤት ስትገባ አስፋልት፣ ከዛ ቤት ነው። እዚህ ጋር ግን ይሄ የጋራ መኖሪያ ቤቶች ላይ ስትኖር እዛም በየቤቱ ነው ሰው ያለው፣ ግን አጋጣሚዎች ያገናኙዋል። የሆኑ የሆኑ ነገሮች ያገናኙዋል። ኦር ይሄ በቃ ተሰብሰብ ስቦ። ብዙ ቤት ውስጥ ያደገ ልጅ እና አንድ ቤት ውስጥ ብቸኛ ልጅ ሁለት ልጅ ምናምን ኖር ያደገበት ቤት አንድ አይደለም የሚሆን እነዚህ ሰዎች የሁለት ዓለም ሰዎች ነው የሚሆኑ። አሁን በጣም ብዙ ቤት ውስጥ ያደገ ሰው ጮሆ ማውራት ይለምዳል። ምክንያቱም ብዙ ስለሆኑ ሲያወሩ አንደኛው አንደኛው ለመሰማት መጮ ይለምዳል። ትንሽ ቤተሰብ አባትና እናት ሁለት ልጅ ያደገበት ቤተሰብ ግን በቃ ይሄ ትንሽ ሰው ነው የሚያወራው፣ ይደማመጣሉ። ከዛ እነዚህ ሁለት ሰዎች ብታጋባቸው ምን አይነት እንትን ነው የሚፈጠረው? እነዚህ ሰዎች ለመዋደድና ለመግባባት በጣም ይሄ ዲፕ የሆነና ከኖርማሉ ኤክስትራ ነገር ይፈልጋል። ምክንያቱም ይሄንኛው እየጮሆ ያወራል፣ የዚህኛው ጮኸት ለዚኛው ቁጣ ነው። ይሄንኛው እየተረጋገ ሲያወራ ደግሞ የዚህኛው መረጋጋት ለሚጮሆ ሰውዬ ንቀት ነው። ገባ። ተመሳሳይ ነገሮች ነገሩ ግ እየተደረገ ነገር ግን የሚሰጠው ኢምፕሬሽን ወይም ደግሞ የሚፈጥረው አንደምታ ትርጉሙ ይለያል። እሱ ያለ በጣም በትንሹ ኤግዛምፕል ነው። ሲያድግ ደግሞ አስበው። ገባህ አይደል? አሁን መርካቶ ገብተህ የሆነ ነገር ስትሰራ እሷ ባለችው ኤግዛምፕል ስትሄድ ከዛ የሆነ ድርጅት ላይ አሁን ለምሳሌ ነጋዴ ስትሆን በቃ ይሄ አለባበስ ምናምን አይደለም ማተር የሚያደርገው። ገባህ? ነጋዴ ስትሆን በቃ ዋናው ቁም ነገር ያንተ ምን አይነት ፕሮዳክት አለ በምን ሰዓት ውስጥ ሰጠው አለ ሂሳብ ፕራይስን ነው የምታስበው። ስለዚህ አለባበስን በፍፁም ኬር ልታደረግበት አችል የድርጅት ሲሆን የድርጅት እንትን ሆነ ኃላፊ ሆነ የሆነ ሰራተኛ የቢሮ ሰራተኛ ስትሆን ደግሞ ብሉ ኮላር ጆብ የሚባሉትን ስትሰራ አለባበስ በጣም ማተር ያደርጋል። ገባ ያ ሰውየ አለባበስ አለመደም እሷ ለድርጅት ውስጥ የምትሰራ ሆን በጣም ጥንቅቅ ብላ አለባበስ የምትለብሱ ሰው ቢሆን የሆነ ፕሮግራም ላይ ቢሄዱ እሱ በቃ ዝም ብሎት ውታማሩ ምናምን ሄዶ ያንን ስራውን ጨርሶ መምጣት እንደሚያስብ ስለሚያውቅ ያን ያል ማተር የለው። ለእሷ ደግሞ አስበው ምን አይነት ውሃና ዘይቶነን መኖር አይሆንብንም። ግን አሁን ማለት ማለትሁን ቅድም እንዳልኩ ነው፣ በተደረደርንበት ቦታ ላይ የምንቀጥል ከሆነ ለምሳሌ እኔን አይነት ላይፍ ስታይል ያላት ልጅ እየፈለግኩኝ እንትን ምል ከሆነ ገብተል የሆነ ክላስ አለ፣ የተቀመጠ ክላስ አለ። እሱን ክላስ ካላፈረስ ነው አለም ራሱ ማትዋሃድ ነው የምትሆነው። ገባ ሁሉም ባለበት ላይ ነው የሚሄደው። እንትኑ ራሱ የሚያምር አይሆንም ወይ ለምሳሌ ቅድም ያልከው ነገር አለ። አንድ ሰው እየሲያወራ ሰምቻለኝ። እሱ ቤተሰብ ውስጥ ቀድሞ የመጣ ነው የሚተኛው። ጓደኞቹ ቤተሰቦቹ ነፍናቸው እያመጣ ያበላል፣ ያጠጣል፣ ምናምን እንደፈለገ ነው የሚኖረው። ከተጋቡበት ቀን ጀምሮ እሷ ደግሞ በጣም አንዱ ሆና ነው ያደገችው እንደ እንቁ ነው የሚንከባከባት፣ ቤተሰቦቿ የምታወራው ነገር ይሰማል። በጣም ፎከስ አቴንሽን ትፈልጋለች ምናምን፣ እንደዚህ አይነት ሴት ናት። ተጋቡና አብረው መኖር ጀመሩ። ሶ ኔክስት ዴ እሱ በጣም ብዙ የሚታወቅ ሰው ነው ልታቀሉ ትችላለ። እና እሱ ጓደኞችን ሰብስቦ ኑ ምሳን ብላ ብሎ፣ እሷ ለሁለት ሰው ነው ምግብ የሰራችው ለእሷና ና ለሱ ፕላን የላትም። እና ማንም ሰው ወደ ቤቷ ዝም ብሎ ዘው ብሎ አይገባም። ጓደኞችን አቅፉ ምናምን ምናምን ሲል አንዴ በዛ በሩ ጋሩ ነው ምናምን ብላ አቁማቸው ችግር ተፈጠረ። ግን ከዛ በኋላ ያው ትዳር ራሱ እነዚህ ነገሮች እያፈረስክ የራስን ነገር እየገነባ እነዚህ ነገሮች እያፈረስክ የራስን ነገር እየገነባ የምትሄድበት አደለም ወይ? ከነ ልዩነቱ ከነ ልዩነቱ ግን አሁን እነዚህ ሰዎች ያንን ለማድረግ ከኖርማል ተመሳሳይ ሰዎች አሁን እሷ እንደሱ አይነት ሰው ብታገባ ወይም እሱ እንደራሱ አይነት ሰው ቢያገባ ይሄ ችግር አያጋጥማቸውም። ስለዚህ ይህንን ችግር ለማለፍ ኤክስትራ ከነሱ የሚፈልጉ ይሄ መግባባት ኮሚዩኒኬሽን ይፈልጋል። ኮሚዩኒኬሽን ሞር፣ ፍቅር፣ ኮምፕሮማይዝ ማድረግ በጣም ይፈልጋል። ራስን ማጣት ሳይሆን እንደ አዲስ ትሰራበት አለ። ትዳር ውስጥ ሆነ ስታልፍበት ይከብዳል። ለወንድ ግን ከፈቀረ ወይ ከወደደ በደንብ ያለውን ማንነቱን ትቶ ስታርነቱን ትቶ ወደታች ይሄዳል። ወንድ የዋ ነው።

ገባ ግን ኢንካውንተሮች ያስፈልገዋል ብዙ አንድን ሰው እንትን ለማለት ግን እኔ ግን እውነት ደግሞ ስብናን እውነት ማስቀድም ሰው ነኝ። ደስ ካለሽ ለምን ነው ድጋሜ ማታየው? ደስ አለሽ ይሰራል አይሰራም ሲኑ ላይ ወንድ ልጅ የሆነ ሴት ብታይ አንተ ነህ ፐርሱ ወይም ደግሞ ቅድሚያ የምታደርገው የሚደረገውን ነገር ስልኳን መቀበል ማዋራት። ማንም ብትሆን ማለት ነው፣ ማንም ብትሆን መሆኑ ሳይሆን በቃ ምትመችህም። በቃ ይሄ አንድ አይነት ትምህርት አንድ አይነት ስራ ላይ ያላችሁ ሰዎችን ብትሆኑ ፐርሱ የሚያደርገው ወንዱ ነው። ሴቷ ግን እያየችሁም ፐርሱ አታደርጉ ሴት ልጅ ሄዳ ወንድን አታዋራምሮጃኑ ጊዜ ምን መሰለህ፣ ወንድ ወንድ በጣም ለየት የሚል ኳሊቲ እኮ አለን በየትኛውም ዘመን የማይቀየር ማለት ነው። ለምሳሌ በገና ላይ ቆመ አዋራ ጠርጎ የሚያልፍ መኪና እንትን እያለ ፀሐይ እየመታህ ምናምን ቪኤቲ ይዛ የምታልፍ ልጅ ምናምን ክላሴ ናት፣ ክላሴ አይደለችም የሚል ጥያቄ ውስጥ ሳትገባ የቻልከውን ነገር ታረጋለህ። የሚያፏጫለህ በመኪና የሄደች ነው ብለህ ለምን ላዳ ይዛ አይሆንም? የትኛውም ፖዚሽን ላይ ትሁን የራስህን ጥረት ታረጋለህ። ሴቶች ግን ቀድሞ ነገርም ነው የምልህ፣ ቀድሞ ነገር ለማየት ራሱ የመጀመሪያውን ስቴፕ ለመረዳት ራሱ አለችኮ የምስኪን አስተናጋጭ ድማ እሱን ችግር ነው ብለህ ታስበዋለህ ዩኔቨር ነው ምን እንደሚገጥምህ ስፔሻሊ በዚህ በአፌክሽን በአክሽን በሪሌሽንሽፕ በምናምን ውስጥ ምን እንደሚገጥም አታውቀውም። አይ ሴት ልጅ እንደዛ አሁን አታየውም ያልክበት ማለት ነው። እንደዛ ለማየቷን ዘተ ፕሮብልም እንደ ችግር ማለት ስህተት ነው ብለ ታስበ። ለምን ለምሳሌ ሀብታም ሴቶች ከሆኑ ነው የምልህ ማለት የራሳቸው ነገር ያላቸው ሴቶች ከሆኑ ዋይ ኖት። ለምሳሌ ካልሆኑ ትክክል ነው። ቤተሰቧን ፕሮቴክት የሚያደርግላት እሷን ፕሮቴክት የሚያደርግ ፕሮቫይደር የሆነ ሰው ምናምን ምናምን ብቻ ብታይ ሲ ኦኬ። ግን ካላት ያ ነፃነት ካላት ያ ፍሪደም ካላት ምን ችግር አለው? አሁን እሷ እንዳለችው አይነት ሰዎችን ማየት ቢቻል መሞከር ቢቻል እሷ የምትወዱ አይነት ታይፕ ከሆነ ማለት ነው እኔ ጫኔ እንዳይገል ፐርሰናል ኦፒኒዮን። ችግሩ ነው ብዬ የማስበው ምን እንደሆን ታውቃለህ? ወንድ ልጅ ሊደር ነው አይደለም የሚባለው ፕሮቫይደር ነው አይደለም የሚባለው ሊደር ከሆንክ ደግሞ ይሄ ፈርቀዳጅ ነው። ፈርቀዳጅ መሆን ማለት ደግሞ ቀድሚያውን ነገር ማድረግ አለብን ከእሷ ጋር ተገናኝተ ስታወራ ኢንቴሌክቹዋሊ ከአንተ የተሻለ በጣም ከአንተ ኢንቴሌክቹዋሊ ይሄ እርቃ ሄዳ አንተን መታ ስታወራ አንተ ጋር ዝቅ ልትል ነው ማለት ነው። ገባው የሆነ ነገር ለማድረግ ፈልጋችሁ ማሳደግ፣ የሆነ ነገር ማሳደግ፣ የሆነ አምቢሽስ የሆነ ሴት የሆነ እንትን ሆነ አንተ ሌዚ ሆነህባት አንተ ስትይዛት ያቺ ልጅ ለት ከተጋባችሁ በኋላ እሷን የተሻለ ሰው ለማድረግ የተሻለ በቃ ካገኘሃት አንተ ጋር ከሆነች በኋላ የተሻለ ሰው መሆን ሲገባት አንተ ጋር መታ ፖቴንሻል አንተ ትይዘዋለህ። ጭራሽ አንተ እሷን ይዘህ እሷን ማሳደግ ነው ያለ ማሳደግ ሰንስ ፕሮቫይድ ማድረግ ሊድ ማድረግ ሲኖር ሲገባ ማለት ተፈጥሮ ሴት ልጅ ናቸር ማድረግ ነው። ተፈጥሮ የሆነ ግድግዳ እናንተ ትሰጣለች፣ ሰምታችሁት ከሆነ ከዛ የሆነ ግሮሰሪ ትሰጣታለች፣ ምግብ ትሰጣታለች። ግሮሰሪ ስትሰጣት የሆነ ነገር ስጣት አንተ ብር ስትሰጣት፣ እሷ ቤዛ ታመጣለች። እንደዛ ነው የገባው ዩሃፍቱ ሊድ መጀመሪያ ኢኒሽሽኑን መምጣት ያለ ሲጀመር ከሪሌሽንሽፑም አንተ ነፈልገ ሄደ እንደዚህ አርገ እንደዚህ ዋት ቨር ዩ ጊቭ እሷ ሬስፔክት ታደረገዋለች። ሃፒ ዋይፍ ሃፒ ላይፍ የሚባለው ነገር ማለት ነው። ከዛ እንደዛ ከሆነ ህይወት ላይ ሲመጣ ደግሞ እሷ መርታ አንተ ኳሊቲን አተ በእሷ ተመርተ ከዛ በኋላ ደግሞ እሷንም ይሄ በስነስርዓትም አትመራላትም። ምክንያቱም ወንድ ልጅ ይሄ የመመራት እንትን የለውም። ኢጎስቲክ ነው ወንድ ልጅ በቃ ታፍ የመሆን ነገር አለው። ለመመራት አይመችም፣ ልጅቷንም የራሷን ህይወት እንዳትገፋ ነው። ጭራሽ መሀል ላይ ደርሰህ ሴቶች በጣም በእውቀትም በፋይናንሻል በልተው ወንዶች ዝቅ ብለው አብረው የሚኖሩ ሰዎች፣ እኔ ምን አይነት ሰው አውቃለሁ፣ ታሪክ ልስጣችሁ። አንድማ ቃርት ሴት ቅድም ባልኳቸው አይነት ሁኔታ ላይ ያለች ማለት እሷ ትልቅ ካምፓኒ ያላት ምናምን ሴት ናት። ቅድም እንዳለ አይነት ፖዚሽን ላይ ሳይሆን በቃ ጥሩ ማኔጅመንት ላይ ያለ ጥሩ የሚሰራ ግን ደሞዝተኛ ነው። ጀስት ማለት የእሷ ሀብትና ንብረት ጭራሽ ሊደርስበት በማይችልበት ደረጃ በቃ አንድ ተራ ደሞዝተኛ ሰራተኛ ነው፣ ግን ውስጡ አሪፍ ነው።

ሰው ራሱ ታወራለህ ወይ ምንድን ነው የምታወራው ነው ከዚያ ደግሞ ፕሮቫይደር ሴት ፕሮቫይድ ስታደርግ እሷ እንኳን ዊሊንግ እንኳን ብትሆን በጣም ከባድ ነው ባይ ዘ ወይ ሴት ፕሮቫይድ ስታደርግ ሊድ ማድረግ ያለባችሁ ለዚያ የሆኑ ምሳሌዎችስ ብዙ አሉ ብለሽ ነው የሉም ያልኩት ግን ኢቨን እሷ እንኳን እሺ ብላ ፕሮቫይድ ላድርግ እንኳን ብትል አንተ የበታችነት ስሜት እሷ ሳታደርግ ራሱ ይሰማል። አንኮንፈርታብል ትሆናለህ። ከዛ ደግሞ እንደ ኢትዮጵያዊ ስናስበው እንደ ኢትዮጵያዊ እንደዚህ አይነት ሰው ተዉትና፣ ስለ አንተ ባሉ ሆነ ሳይሆን አንተ የሆነ ሰው የባሉ ጓደኛ ሆነ ራስህን ብትለው እንዴት ነው? አሁን ሁሌ ወንድሞ ብሩ ማግኘቱ ምናምኑ ጋር አይደለም። ሜንታሊቲ ዋይዝ እንዴት ነው የምታስበው ማለት ይሄ አስበዋል ቤት ቁጭ ብለህ ስቴያቶም ዳት ስትሆን ራስ አዎ እኔ ግን እኮ የኛ ጭንቅላት ጉዳይ ካልሆነ ልጠይቅ አንድ ነገር ማለት ወይ የኛ ካልቸር ካልሆነ በስተቀር አሁን ነጮች ይመጡና ቱር ጋይድ የሚያደርጋቸውን ልጅ የሆነ ሸፈፍ ሸፈፍ እያለ ቱር ጋይድ ልጅ ብድግ አድርገው ይዘውት ሄደው የሚኖሩበት ሀገር ይወስዱታል። ትንሽዬ ነገር ጫርጫር አድርጎ ተምሮ ምናምን ምናምን የሆነ ሰዓት ላይ ያንንም ፖዚሽን አያጣው፣ የባልነትን የመሪነትን ማለት ነው። እኛ ጋር ግን ገና ከጅምሩ ዝግ ነን ነው የምልህ። አሁን ይሄ ልጅ እዛ ሄዶ ያንን ፖዚሽን ባያገኘው ስራሱን በቃ ኮንፈርተብል ነው። ከዚህ ወስደዋለች በቃ ስተያቶም ዳድ ነው፣ የእሷ የምትሰራው ነገር አለው። እሱ ጀስ ኖርማል ህይወቱን እንደወደደ ቢኖር

እንትን አለ አብረህ የምታገኘው መብት አለ፣ ወይም ደግሞ መሪነቴን ፈላጭ ቆራጭ ትሆናለህ። ይሁን ይሁን ትላለህ። በዛው ልክ ግን ብዙ ወንድ እሱ ነው ያለው እኔ ብዬ የማስበው ፈላጅ ቆራጭ መሆኑን ነው። ይፈልገዋል እንጂ ከሊደርሽፕ ጋር አብሮ ሪስፖንሲቢሊቲ ታ ሪስፖንሲቢሊቲ የሚባል ነገር አለ። ኃላፊነትም ከአንተም የሚጠበቅብህ ግዴታ አለ። ገባ። የሆነን ሰው በዚህ ግባ በዚሁ ጣ ብለህ የምታስበው ከሆነ የምትመረው ከሆነ በዚህ ግባ በዚሁ ጣ ብለህ ከዛ በኋላ ለሚደርስበት ነገር ኃላፊነት መውሰድ መቻል አለብህ። ገባህ። ለምሳሌ አባትህ አንተ ልጅ እያለ የሚመራ ከሆነ ተማር ብሎ ተምረህ ብትወድቅ አባትህ ያነሳሃል። ገባህ አይደለም? ሚስትህን ስራ ቁሚ ስትላት ስራ ቁሚ ካልካት በኋላ አንተ ሚስትን ሰስቴን አርገ የመቀጠል እንትን አለሁ ለዚህ ኖ ወይ ወንድ ልጅ በእድሜ ትንሽ ከሴቶች በለጥ ማለት አለባቸው፣ ምናምን የሚባለው እኮ በእድሜ በሰል ስትል በእውቀትም በብዙ ነገር ላይ ከእሷ ትንሽ የተሻለ ይሆንና ወይ ታሳያለህ ማለት ነው። እኔ እንደውም በሱ ብዙ አላምን ሰው ነኝ። ኤጅ ኤክስፒሪየንስ ብዙ ይሰጣል እድሜ ብያምናለው፣ ግን ደግሞ አይ ቲንክ ያንተ ፈጣንነትና ያንተ አላማ ነው ዲተርማ የሚያደርገው ብዬ ማሰብ ሰው ነኝ። ምክንያቱም ስ እድሜ ብቻ ስለጨመርክ ስማርት አደለም። ለእኔ የሀምሳ ዓመት ሰውዬ እንደ አስር ዓመት ህፃ ልጅ አክት የሚያደርግበት ታያለ ገባ አባባለ አሁን ለምሳሌ እኔ ሙሴን ቅድም ሳዋረው ሁለት ሲ እንደንግጫ አለው ምናምንና አይዶን ብሊቭ ኤጅ እንደሱ ነው ብዬ። ለምሳሌ በእድሜ ብዙ ነገሮች የሚመጡ ነገሮች አሉ፣ ህይወት በደንብ የሚገቡ መንገዶች፣ የምታሳልፋቸው ቻሌንጆች ምናምን እድሜ ራሱ የሚያስተምራቸው ነገሮች አሉ። ለወንድ አሁን እንደ ሙሴ አይነት ኤክሰፕሽናል ሰዎች ማንሳት አስቸጋሪ ሊሆን ይችላል። አሁን ሆዚ ጓደኛችን ሙሴ ምናምን፣ አንዳንድ ኤክሰፕሽናል ሰዎች አሉ፣ ራሳቸው መግዛት የሚችሉ ማለት ነው። ግን ወንድ ዞሮ ዞሮ እድሜ እኔ እንደዛ አስባለሁ። ኤክስፒሪየንስና ይሄ ማች ልታደርግ ትችላለህ። እና አንዳንድ ጊዜ ደግሞ እኔ ፐርሰናል ነው ይሄ። ትልቅ ሰው ላደርግ እችላለሁ፣ ግን ሁሉንም ትልቅ ሰው መማት አለብህ ማለት አይደለም። አንዳንዱን ማድረግ ይሄ እንትን የሚባል ነገር አለ። እንደውም ከሁሉም ትልቅ ሰው ምክር አትስማ፣ ጅልም ትልቅ ይሆናል። ይሄ የግል በቃ ልጅነቱን ይዞ ውስጡን ሳያሳድግ ስልሳ ዓመት ሰባ ዓመት ይሞላዋል። ከዛ ትልቅ ሰው ነው። ትልቅ ነገር ከሱ ጠብቀህ ለመማር ስትሄድ ከዛ ሰውዬ የሚሰጠህ ነገር አንዳንድ ጊዜ ይሄ አፍሲ ከፈት ጭንቅላት ይታያል ይባላል እና በቃ ጭንቅላት እንደሆድ አይደለም። ባዶ ሲሆን አይጮህም፣ ገባ አያስታውቅም። እንትን እስከሚል ድረስ ሰውዬው አውርተህ እስከምታናግረው ድረስ በስነስርዓት እንትን አትለውም እና እድሜ ግዴታ ዳይሬክትሊ ፕሮፖርሽናል አይደለም። እድሜ ስከፍ ስላለ እንትን ነው ማለት አይደለም። እድሜ ጽቅ ስላለ እንትን ነው ማለት አይደለም። ግን ደግሞ ምን አለ መሰላችሁ በእድሜ የሚመጣ ነገር አለ። አሁን ህፃን እያለን ስታድግ ይገባሃል የሚባሉ ነገሮች አንዳንድ ጊዜ የምርም ስናድግ የሚገቡንና ይሄ እድሜ የሆነ እድሜ ላይ ስንግደርስ የምናገኛቸው ነገሮች አሉ። ይሄ ቅድም እንዳልኩ ኮንቨንሽናል የሆነ ነገር የለም። እድሜ ላይ እዚህ እድሜ ላይ እንደዚህ ትሆናለህ እዚህ እድሜ ላይ እንደምትሆን ፐርሰናል ነው። አሁን የኔ በቃ በዚህ እድሜ ይሄን ማረግ እፈልጋለሁ፣ ይሄን ነገር ይሄን ማረግ እፈልጋለሁ ብዬ በጣም ይሄ ስትሬስ በጣም ስትሬስፉል የሆነ ነገር ነው። ትላልቅ ሰዎች ጋር እውላለሁ እና እነሱ ሰዎች ያሉበት ከነሱ በታች እነሱ አቺቭ ያላረጉትን ነገር አቺቭ ማድረግ ስፈልግ ከነሱ ባሉበት እድሜ በታች ለእነሱ ሰዎች ስ ክሬዚ ገባ አይደለም። ሰው ፐርሰናል ነው። አንዳንድ ነገሮች ግዴታ ይሄ የተጻፈ ሪትን ሩል የለም፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው የሚል አንዳንዴ ደግሞ ልክ አሁን እሱ እንዳለው ቅድም በእድሜ አይደለም ያልኩ ኤክስፔሪየንስ የምናደርጋቸው ነገሮች ኦብቪየስሊ ቱ ታይም ነው የምናያቸው አይደለም። ግን ደግሞ አንዳንድ ደግሞ ሰዎች አሉ ኤክስፔሪየንስም አድርገውት ያን ነገር ሴም ቦታ ራሳቸው እንደገና ሳያገኙ ሳይማሩበት ደግሞ ታያለ። ለእኔ እድሜም ወይ ኤክስፒሪየንስ ሳይሆን እንደ ሰውዬው አላማና ቅልጥፍና ያልኩ ለጸነ ማንነታቸው ይወሰናል ነው። እንዴት ነው? ወደዚህ የገባ ነው ሲጀምር መመጣጠን ላይ ነበረ መመጣ አለበት ብሎ ዮባ መጣው ሰው ግን ወደ መጠቅለያው ብንሄድ ማለት ነው። አሁን አሁንም እንድንዘጋት የምፈልግባት አንደኛዋ ነገር ምንድን ናት? አሁንም ወደ ቅድሙ ነገር እመለሳለሁ። በጣም ጋፑ የሚሰፋ እስካልሆነ ድረስ ማለት ነው ምናልባት ካገኘቸው ሀሳባችሁን በጣም ጋፑ አይስፋ እንጂ ሰዎች መቀራረብ የሚችል ማንነት እስካላቸው ድረስ መሄድ ይችላሉ ማለት ያለ ቨርዥናቸው መውረድም መውጣት ማለት ይችላሉ። ቢሰፋም ኤክስትራ ኤፈርት ካላቸው እነዛ ሰዎች ግን ማጆሪቲ ጥሩ ተብሎ የሚታሰበው ግን አንድ ያለም ሰዎች ቢሆኑ በቃ ያለምንም ስሙዝሊ ነገሮች ብሎ ማድረግ። ፊልም ላይ ግን እኮ ስናይ በጣም የሚያማምሩት ሲኖች እንደዚያ አይነት ሲኖች ናቸው ማለት የሆነ በጣም እዛ ህይወታቸው ደስ ይላል። ይነዛለም ምሳሌ ታይታኒክ ላይ ታችታል አይተሽ እንዴ? ነው እንደ እሺ፣ አይተው በቃ አንድ እድሜ ሰዎች አለመሆናችን ነው። እኔ ታይታኒክን አላየሁትም። አሁን እኔ ታይታኒክ ተብሎ ሲወራ ሰው እንትን ነው የሚመስለኝ። በቃ ማለት ይሄ እንዴት ቤላ አስረዳ። አሁን ለምሳሌ ፍቅር እስከ መቃብር እና ሁሉም ሰው አላነበበው፣ ግን ስለሚወራ ያወራ ዝም ብሎ ነው የሚመስለኝ ይሆን በእኛ ጊዜ ጊዜ ነበረን። በጣም ሶስት ሰዓት ቁጭ ብለህ ፊልም እናያለን። የሆነች አሮጊት የትዬው ቁጭ ብለህ አይገርምህ ታሪኳን ወደኋላ በፍላሽ ባክ ተወራለች። ግን ተመሳሳይ አሁን እንደምናወራው ነው። የተለያየ ክላስ ላይ ያሉ ደግሞ እንዲህ ነን እኛ የሚገርምህ ፊልም እንናገራለን። በእኛ ጊዜ የነበሩ ሰዎች ፊልሞች ሙሉ ታሪኩን እንነግርሃለን። ሁለሳን ሶስት ዓመት በፊት ቲክቶክ ላይ ምናምን ብቻ የሆነች ልጅ ቡሊ ስትደረግ ይቻለው ቢኮዝ የሆነን ሰው ስላገባች ምናምን እና አሁን ቅድም መመጣጠን የሚባለው ነገር እና መመጣጠንስ ምንድን ነው? ከዛ ደግሞ አንዳንዴ እኛ ራሱ እንደ ሶሳይቲ የምንሰጣቸው ኮሜንቶች ያንን ሰው አፌክት ያደርጋል። ስፔሻሊ ደግሞ ዲሳቢሊቲ ሊኖርበት ይችላል። ይሄ እና አንዳንዴ ፊልተር ብናረገው እኔ ሳየው ኮመንቱን ምናምን ያስደነግጣል እና እንደማስቡ ተቀነሽ እዚህ ላይ ደስ አይልም። እኔም ህብረተሰቡ ይሉታል፣ አብዛኞቹ ህብረተሰቡ የሚባለው አካል ማለት ነው። እኛ ሁላችን ምንሻሻለን ብዬ ስለማላምን ሰው እራሱን ነው እንትን ማለት ያለበት። ማለት የሚመጣው ሪያክሽን ማለት ነው። ይሄ ሰዎች የሚሰጡት አስተያየት የኔ ህይወት ላይ፣ የኔ እድሜ ላይ፣ የኔ ቁመት ላይ፣ የኔ የኑሮ ሁኔታ ላይ የሚሰጠውን አስተያየት እንትን ማለት መስመር ማስመር ያለብን እራሳችን ኦፍ ኮርስ እንጂ ሰው አይቀየርም። ማለት ሰው ከዕለት ወደ ዕለት ነው እየባሰበት ነው። ድስ ኤጅ በጣም ግራ መግባት ሳይሆን መስመር ላስምር ብትል የምታስምርበት ነገር አይደለም። ምክንያቱም ድሮ ቢሆን ሶሻል ሚዲያም የለም ምንም የለም የምታገኘው በአካል ነው። በአካል መጥቶ ሊያወራ ይችላል ከዘጋበት ዘጋብ አሁን ግን ሶሻል ሚዲያ ነው። በቃ አትችልም። ሰው እኮ ቤት ውስጥ ይገባል አንተ እስከ ፈቀድክለት ድረስ። አንተ ማለት መቼም አንተ ብዙ ታውቀዋለህ ይሄንን ዓለም ማለት ነው። እኛ አንረዳውም፤ እንረዳዋለንም አንረዳውምም ግን በአጠቃላይ ሰው ቤት እንደመግባት ማለት ነው። ሰው ቤት ገብተ የሰው አበላል ላይ፣ አጠጣጥ ላይ፣ አተዳደር ላይ አይ ቲንክ ሌላው ችግራችን ደግሞ እኛም ፕራይቬት ላይፍ መኖር አንፈልግም፣ ፎር ሳም ሪዘን ሰውም ለምን ፖስት እንደሚያደርገው ይሄ አንዳንዴ ችግር የለውም አገባው አላገባው ሪሌሽንሽፕ ውስጥ እኛ ያደለውም እኮ ኖርማል ነው ግን ኤቪዲ ቴል ሶ ፖስት ያደርጋል። እዚህ ሄድኩኝ ከሚስቴ ጋር ሃኒሙን እዚህ እንትን ተባብለን ዛሬ። አይ ቲንክ እሱ ነው መፍቀድ፣ ለሰው ስለምትፈቅድላት ሰው ይገባ። ከዛ ሲናገር ሊከፋ